ያው እንግዲህ መቄዶኒያ ለማገዝ የተለያዩ የኪነ ጥበብ ሰዎች እየተንቀሳቀሱ ነው። ጀስቲሺያ የተባለው ፊልም ትላንትና በሜሪላንድ ሲልቨር ስፕሪንግ ዳውንታውን ባለው ሲኒማ ቤት ታይቷል እና በጣም ደስ ይላል። ሲጀምር አሁን የኢትዮጵያ ሲኒማ ራሱ እንደ ውጮቹ ሲኒማ አስብህዋል። ማስታወቂያው በመብራት ምናምን ነገር ኤልኢዲ ላይ እንዲህ እንዲህ ሲል እንደዚህ ፊልሞችን ያየሁት እኔ እንደ አቫተር ሊሆን ይችላል ወይ፣ አይረን ማን ሊሆን ይችላል ወይ፣ ሱፐርማን ምናምን ነው። እነሱ በሚታዩበት ስታንዳርድ ነው የኢትዮጵያን ፊልም የታየው። እነ ቅድስት ይልማ እንግዲህ ይህንን ፊልም ሙሉ ገቢውን ለመቄዶኒያ ይሁን ብለዋል። ባለፈውም እዚህ መጥተው የእረኛዬ አባላት ለመቄዶኒያ ታሪካዊ ገንዘብ ማሰባሰብ ከውነውን የሄዱት እና ትናንትና እስኪ በሜሪላንድ ሲልቨር ስፕሪንግ ጀስቲሺያ ሲተዋወቅ እስኪ ያለውን ስሜት በቪዲዮ ላሳያችሁ። በጣም አነጋጋሪ ፊልም ነው። በጣም ወደውታል ያዩት። ምን ያህል ተገኘ ለመቄዶኒያ ሪፖርት እንሰማለን ከደቂቃዎች በኋላ። በነገራችን ላይ ለመቄዶኒያ ለሚያሰራቸው ሁለት ህንፃዎች ግንባታ የፊኒሽንግ ማቴሪያል መግዣ የሆን ዘንድ ትላንትና በሜሪላንድ ዳውንታውን ኢትዮጵያው ሲኒማ ጀስቲሺያ ታይቶ ነበር እና ምን ያህል ገንዘብ ተገኘ የሚለውን እንድታወራኝ በጣም ተወዳጇ የፊልም ዳይሬክተር ደራሲና ዳይሬክተር ጋር ደወል ላድርግ። ያለው በነገራችን ላይ በቅርብ ቀንም ዶቃ በሰይፉ ኦን ኢቢኤስ ታይቶ ምን ያህል ተገኝ የሚለውም ላይ ምላሽ እንሰጣለን። ከስር ከስር ሂሳብ እንዝጋ ብለን ነው። እስኪ የትላንትናው ከምን ደረሰ? ኪድዬ እንደምን አመሸሽ? ሴፍሻ እንዴት አመሻችሁ? ሰላም ነው ወይ? እየበረታችሁ ነው። አረ ከመበርታት በላይ በርቱ፣ በርቱ። በጣም አሪፍ ነው። እያበረታችሁ እንደጀመርን እንጨርሰዋለን። ያስጀመረ ያስፈጽመናል ብለን ያስጀመረ ያስፈጽመናል። ልክ ነው። እንዴት ነው የእረኛ ቡድን እንኳ አልተቻለም። ሄዳችሁም አልሄዳችሁም አለን እንላለን። አሁን ደግሞ ዶክመንተሪ ያለን እንመጣለን። በቅርብ እሱንም ገቢ ማሰባሰቢያ ነው የምናረገው። ከነቢኒ ጋር ዕቅድ እያወጣን ነው። እንቀጥላለን። አዎ በጣም ደስ ይላል። ሸዊት ከአሜሪካ ሆኖ በደንብ ፕሮሞሽን ተሰርቷል። በተለይ በኢትዮጵያ ሲኒማ ሜሪላንድ፣ በዛ ስታንዳርድ ሲኒማ ሲታይ ይሄ ሶስተኛው ወይ አራተኛው ቢሆን ነው። ምክንያቱም ሲኒማ ቤት ውስጥ የአሜሪካኑ ሲኒማ የሚታይበት ቦታ ነው። ትላንት የታየው እና ቅድም ቪዲዮን እያሳየው ነበረ። መጀመሪያ ለሲኒማ ኢትዮጵያ በአሜሪካ ለባለቤቱ ለሸዊት አንዴ ባካችሁ እየሰራ ነው ሸዊት። እንዳልከው እዚህ ሲኒማ ቤት የፈረንጅ ፊልሞች ብቻ ነበሩ የሚታዩት። ሸዊት ግን ለምን አት ሊስት በወር አንዴ እንኳ የኢትዮጵያ ፊልም መታየት አለበት ብሎ እንቅስቃሴ ጀምሯል። ከዚህ በፊት በዶቃ ነው የጀመረው። አይ ቲንክ ከዶቃ በፊት የኃይሌ ገሪማ ፊልም ነው መሰለኝ የታየው። ከዛ አሁን ደግሞ የመቄዶኒያ ገቢ ማሰባሰቢያ ሲመጣ ለምን የመጀመሪያ ፊልሜን ለመቄዶኒያ አልሰጥም ብሎ አዋየኝ። ፊልም ካለሽ ባክሻለኝ ጀስቲሺያ የሚል ፊልም ነበረኝ። የመጨረሻ ፊልም ከህግ ማህበራት ሴቶች ጋር በትብብር የተሰራ ፊልም ነው። ያው ፕሮዲሰሩ ባለቤት ነው መመኪያዬ። ከዛ እንዴ ለመቄዶኒያማ ግዴታችን ነው ብዬ ፊልሙን ላኩለት እና ትናንትና ፊልሙ ታይቶ ነበረ በሜሪላንድ። ዋ በጣም ደስ ይላል። ቅድም እያልኩ ነበረ፣ ምክንያቱም ይሄ መጀመሪያቸው አይደለም። ከዶቃም ስራ ጀርባ እንቻለሽበት፣ እሱንም በተመለከተ ወደ በሴፉ ኦን ኢቢኤስ ከሁለት ወር በላይ ታይቷል። የሱም የት እንደደረሰ በቅርቡ ይፋ እናደርጋለን። ይሄኛውን ግን ከስር ከስር ይፋ እናድርግ ብለን ነው። ትላንትና እንግዲህ በዲኤምቪ ኤሪያ ላይ ያሉ ኢትዮጵያውያን ይህንን ፊልም ሄደው አይተውታል። በነገራችን ላይ በዚህ ሲኒማ ላይ መሪ ተዋናዩ እኔ ነኝ። ወደ ሁለት ደቂቃ ነው የምታየው። እየፈረም በጣም ከምኮራበት ፊልሜ መሀል አንደኛው ይሄ ነው። በዚህ ነው የመጣው እኮ አሁን ሁለት እሱን ፊልም ፕሮሞሽን ለመስራት ራሴን በራሴ ኢንተርቪ ነገ ጀስቲሺያ በጣም አሪፍ ፊልም ነው። በነጋችን ላይ እድል ወርቅን ጨምሮ እድል ወርቅ ጣሰውን ጨምሮ አሉ የተባሉት የኢትዮጵያ የፊልም ባለሙያዎች ግንባር ፈጥረውበታል። በዚህ ላይ ደግሞ አዜብ አለች፣ ቅድስት ቅድስት ነች። ይህ ፊልም ትናንትና ለመቄዶኒያ ሙሉ ገቢውን አድርጎ በዲኤምቪ ወይም ደግሞ ሜሪላንድ ላይ ታየ እንጂ ወደፊት ይታያል። አሜሪካን ውስጥ ይታያል፣ ወደፊት ይታያል። ፊልሙ ግንዛቤ ሰጭም ስለሆነ አሁን በሰፊው ይመጣል። እነ መመኪያ እየሰሩበት ነው። እርግጠኛ ነኝ በቅርቡ ሁሉም ሰው እንዲያየው እንደሚደረግ አምናለው። ትናንት ግን እንደተባለው ለመቄዶኒያ ገቢ ማሰባሰቢያ በጣም በአጭር ጊዜ ውስጥ ነው። ሸዊትን በጣም ላመሰግነው። ወዳለው ሌላ ፊልም ነበር ያሰበው፣ ግን ይህንን የገቢ ማሰባሰቢያ ምክንያት በማድረግ ለመቄዶኒያ ቢሆን ብሎ ሳምንቱ እንኳ አይሆንም። ዝግጅት ከተጀመረ በሳምንት ውስጥ ታይቶ ነው አሁን የምንናገረውን ገቢ ያስገባው። እግዚአብሔር ይመስገን፣ ጥሩ ነው በጣም ገቢውን። ቁጥሩን ከመጥራታችን በፊት ደስ የሚለው ነገር ምንድን ነው፣ ትኬት የተቆረጠው ቀጥታ ወደ መቄዶኒያ አካውንት ነው። ይሄ ራሱ መጀመሪያ ይሄ በራሱ በጣም ደስ ይላል። ስለዚህ በኢትዮጵያ ብር ምን ያህል በትናንትናው ዕለት ለመቄዶንያ ገቢ ሆነ? በኢትዮጵያ ብር በትናንትናው ዕለት አራት መቶ ሺህ ብር ገቢ ሆኗል። በጣም ደስ ይላል። ካሁን በኋላ እንግዲህ ይህ ሲኒማ በበረከት ስራ፣ በጥሩ ስራ ተጀምሯል ተጀምሯል። በመላው አሜሪካን ባላችሁበት ከተማ ሁሉ ይመጣል። ካሁን በኋላ ተዝናኑበት። እንዲህ ነው አይደለ? ለሌላ መትረፍ እና ኮርተንባቸዋል። በጣም ደስ ይላል ኪድዬ በቀጣይ እንግዲህ ዶክመንተሪውን ደሞ ይዘን እዚህ እንመጣለን ብለን ተስፋ እናደርጋለን ናፍቃችሁናል አልበጣል በጣም በጣም አራት መቶ ሺህ ብር ከልብ ከልብ እናመስግን ኪዲ እግዚአብሔር ቦታ ያተካቴች ኪዲ እኔ ግን

አንዳንድ ደግሞ ለእንትን ያደርጉታል። ለእግር ኳስ እፈጠፈጣለሁ እያለ ለምን ለምን ያጓጓኛል አይደሪ እና እኔ ዘመን የማይሽረው እኔ ነካ ነካሁት የትም አይደርስም ጉዳይ እና አሁን ለጠየቀኝ ጥያቄ ሰው የለም ማጠፋ ፈለጉ ለገሩ እንጂ ኮሎኔል፣ አሁን አማራጭ ጠፋ እንዴትና አርጋ ስንፈልግ ሲሉ ጊዜ ልስራበት እና ስንት ልክፈላችሁ? አልኩ። አዛስገቡኝና እኔን ያው ለእኔ መክፈል በጣም ከባድ፣ በነፃም አላዋጣም። ሳይፉ ሳይፉ ላይ ቅረብ የሚለው ግን ያስኬዳል። አዲሱን ፊልሙን ይዞ አዲሱን ሳይፉ ኦን ኢቢኤስ ላይ ሳይፉን ይቅረብ። ጀስቲሺያ ላይ በጣም በሚገርም ሁኔታ ውልብ ነው የምለው፣ ግን ከሊና አልጠፋም ለምርቃቱ የጋበዘ ሰው ማለት ነው። ማንዴላ ማንዴላ አንድ ፊልም ላይ ሰርቶ ውልብ ብዬ ፖሊስ ነኝ ያለ ውልብ ብዬ ያልጋበዝኩት ሰው የለም ማለት የሰፈሩት ሰው ነው። በጣም አይን ላይ ብዙ ይቆያል። በነገራችን ላይ በምርጥ ወንዶች ዘርፍ ጉማ ላይ ሲሸለም

ሲያደቁት እሷ ግን ስብር ብር ብቻያደጉትብርብር ብቻ ያደረገችና ሉላ በጣም በጣም አመሰግናለሁ። ይኸው በነገራችን ላይ የሲኒማ እን በድጋሚ እናስታውሳችሁ በዚህ የመዝናኛ ዝግጅት በደንብ አስተዋውቀ ነዋል ይህም ፊልም ሄዳችሁ የዋልን ሲኒማ ኢትዮጵያ በሸዊት የተቋቋመ ሲኒማን ከኢትዮጵያ ወደ አሜሪካ እየወሰደ ዲኤምቪ ኤሪያ ላይ ብዙ አበሾች አሉ። ሲልቨር ስፒን ዳውንታውን ደግሞ ያለው ሲኒማ ቤት በቃ የዛን ሀገር ሲኒማዎች የሚያስተናግድ በቃ ደረጃውን የጠበቀ ሲኒማ ቤት ነው። እዛ አካባቢ ከሚኖሩ ኢትዮጵያውያኖች አንጻር የኢትዮጵያ ሲኒማ ቢታይ የሚል ሀሳብ መጣ። ብዙዎች እንግዲህ እናዎ ከሀገራችን ጋር ለመገናኛ በጣም አቋራጭ መንገድ ነው እያሉ በወር አንዴ የኢትዮጵያ ሲኒማ ይሄዳል። እናም ጀስቲሺያ ትላንትና ታየ። ሙሉ ገቢው ለመቄዶኒያ ነበረ። አዎ፣ ሲኒማ ኢትዮጵያዎች ከነ ቅድስትና መመከያ ጋር ሆነው ለመቄዶኒያ የአራት መቶ ሺህ ብር ልብስና ሰጥቷል ማለት ነው። እስኪ ደግሞ